አማራ የሆነ ኢትዮጵያዊ የሆነ ይህን ትርጉም ሰጥቶ ዳር የሚቀመጥ ከሆነ ግን አይችልም። በዚህ ልክ እኛ ግን ተገንዝበን የመጣው ይምጣ ሞትም ቢሆን ይምጣ ብለን እየተወያየን ነው። እግዚአብሔርም ደግሞ ቸሩ አምላክ፣ የኢትዮጵያ አምላክ እኛ መነሻ ሆነን እሱ ያሳምሯ ብዬ አምናለሁ። ዓለም አቀፍ ተሞክሮዎችን ስናይ ብዙዎቹ ችግሩን የፈቱበት በራሳቸው ምሁሮች በራሳቸው ሰው በሀገራቸው ቁርጠኛ ልጆች ከችግር ወጥተዋልና እሱን ተስፋ አድርጌ ነው የማስበውና ዘርፈ በሆኑ ሰዎች ጭምር ይሄንን ነገር ከተጠቀምንበት ከመከራም ከችግር የምንወጣለን ብዬ አምናለሁ። ሁሉም ሰው በየደረሰን እድል፣ እኔም ሆነ ሌሎቻችን ሀሳብ እያነሳን ያማራን አሉ የሚባሉ ጥያቄዎችን በአጀንዳ ላይ አድርገናል። ተዋይተናል። ቀጣይ ደግሞ ወደ ፌዴራል የሚቀርቡ ሀሳቦችን በጣም በጣም አሰባስበን አንድ አድርገን ወጣ አድርገን ያን ደግሞ በሀሳብ ደረጃ እና ሰነዳችን ይዞ የሚቀርብ ሰው ሁሉ መርጠናል። ያ ማለት ነፃነት ያለው የማንም ተልዕኮ ያልሆነ የአማራን ችግርና የኢትዮጵያን ችግር ሊፈታ የሚችል የምክክር ኮሚሽንና የምክር ጉዳይ ካልሆነ መስተቀር በሆነ ሰው በሆነ ግለሰብ ተልእኮ ተሰጥቶት የመጣ ማለ ምንም አይደለሁም። የውይይታችን አካል በዚህ ልክ ነው። ጥሩ ነው። ምንም ነገር ከመንግስት አካል ከኮሚሽኑም ይሄ ቢደረግ ያለው ነገር የለም። ችግሮቹን ለቅማቸው፣ አንሱ፣ አውጡ። እነዚህ ከወጡ በኋላ ኮሚሽኑ ከሚመለከተው ቀጣይ ካሉት ጋርም ከመላ ኢትዮጵያ ጋርም እንመካከርበታለን ነው እንጂ ቅንጣት ታህል በእኛ አገላለጽ ጣልቃ ገብነት የለም።